ሰላም ጤና ይስጥልን እንደምን አድራችኋል? ውድ የተከበራችሁ የማሻ ኤፌ መቶ ሶስት ነጥብ ስምንት አድማጮቻችን የግንቦት አስራ አንድ ሁለት ሺ አስራ ሰባቱ አመተ ምረት የሰኞ ጠዋት ዜናዎችን ወደ እናንተ እናደርሳለን። አቤት ዜናዎች እናስቀድም። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል 34,258 ህፃናት ህጻናት የትምህርት ቤት ምገባ አገልግሎት ተጠቃሚ መሆናቸውን የክልሎ ትምህርት ቢሮ አስታወቀ። እየተበራከተ ያለውን ምግብን ከባድ ነገር ጋር በመቀላቀል የሚፈጸም ወንጀልን ለመከላከል የተጠናከረ ቁጥጥር እያደረገ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። በታላቁ የኢትዮጵያ ህዳሴ ግድብ ላይ የታየውን ህዝባዊ ቁርጠኝነት በባህር በር ተጠቃሚነት ጥያቄ ላይ መድገም እንደሚገባ ምሁራን ተናገሩ። ከውጭ በሶሪያ የሚንቀሳቀሱ ሁሉም ወታደራዊ ኃይሎች በመከላከያ ሰራዊት ስር መዋሃዳቸውን የሀገሪቱ የመከላከያ ሚኒስቴር ሙራሃፍ አቡ ቃስራ ገለጹ። የሚሉት ዋና ዋናዎቹ ናቸው። ወደ ዝርዝሩ እናልፋለን አልፋለን ከዜናዎቹ ጋር ትዕግስት በዛብ ነኝ። የኢትዮጵያ አጠቃላይ ሆስፒታል አገልግሎት አሰጣጥ እየተሻሻለ መምጣቱ ተገለጸ። በሸካ ዞን የኢትዮጵያ አጠቃላይ ሆስፒታል የአገልግሎት አሰጣጥን ይበልጥ ለማሻሻል ሁሉም የማህበረሰብ ድጋፍ እንደሚያስፈልግ ተገልጿል። ዘገባው የሸካ ዞን መንግስት ኮሚኒኬሽን ነው። ዝርዝሩን ምንታምር አስፋው እንደሚከተለው ታቀርበዋለች። የሆስፒታሉ አገልግሎት አሰጣጥ እየተሻሻለ መምጣቱና በዘርፉ የሚስተዋሉ ችግሮችን ለመቅረፍ ሁሉም ባለድርሻ አካላት የበኩላቸውን አበርክቶ እንዲያደርጉ ተጠይቀዋል። የኢትዮጵያ አጠቃላይ ሆስፒታል ስራ አስኪያጅ አቶ አስታውሰኝ አዴሎ እንደገለጹት ሆስፒታሉ ከአካባቢው ነዋሪዎች ባሻገር ካጎራባች ክልሎችና ዞኖች ለሚመጡ የማህበረሰብ ክፍሎች አገልግሎት የሚሰጥ ከመሆኑም ጋር ተያይዞ በቀን በአማካይ ከ ከሶስት መቶ እስከ አራት መቶ የሰው ኃይል በላይ እንደሚያስተናግድ ጠቅሰው በዚህም የሕክምና ግብዓት አጠቃቀም አቅም ላይ ጫና እንደፈጠረ ተናግረዋል። የአገልግሎት አሰጣጡ ከጊዜ ወደ ጊዜ እየተሻሻለ መምጣቱን የገለጹት ስራ አስኪያጁ ለዚህም የውስጥ አሰራሩ በቅንጅት በመመራቱና የማህበረሰቡ የጤና ግንዛቤ እያደገ መምጣቱ አመላካች ጉዳይ መሆኑን ገልጸዋል። በሆስፒታሉ አገልግሎት የሚሰጡ የጤና ግብአቶች ረጅም ጊዜ ከማገልገላቸው የተነሳ ለብልሽትና ለጉዳት እየተዳረጉ መሆናቸውን ገልጸው የጥገናና እድሳት ስራዎችን ጨምሮ አዳዲስ ግብአቶችን የማሟላት ስራ የመንግስት የማህበረሰ ሰቡና የአጋር አካላት ድጋፍን ይጠይቃል ብለዋል። አቶ አስታውሰኝ አክለውም የጤና መድህን ተጠቃሚዎች ጋር ተያይዞ የሚነሱ የመድኃኒት እጥረት ጥያቄዎች እየተፈታ መሆኑን ገልጸው ችግሩን በዘላቂነት ለመፍታት ከወረዳና ከተማ መዋቅሮች የተሰበሰቡ መዋጮዎች በጊዜ ገቢ እንዲደረጉና ለታለመላቸው አላማ መዋል እንዳለበት ተናግረዋል። አጠቃላይ ሆስፒታሉ በሙሉ አቅሙ አገልግሎት እንዲሰጥ ታሳቢ ተደርጎ የተጀመረው የግንባታ ሂደት መቆሙ ለአገልግሎት አሰጣጥ ጫናው የጎላ በመሆኑ የሚመለከታቸው ባለድርሻ አካላት ለችግሩ መፍትሄ በመስጠት ወደ ስራ እንዲገባ መደረግ እንዳለበት አቶ አስታውሰኝ ጠይቀዋል። በሆስፒታሉ ሲገለገሉ ያገኘናቸው ታካሚዎችና አስታማሚዎች በሰጡት አስተያየት ሆስፒታሉ የማህበረሰቡን ችግር በመፍታት እና የብዙ ሰዎችን ህይወት በመታደግ ላይ መሆኑን ተናግረው በስራው ላይ የተሰማሩ አካላት ሊመሰገኑ ይገባል ብለዋል። በሆስፒታሉ በየጊዜው የሚስተዋለውን የመድኃኒት እጥረት በዘላቂነት ለመፍታት ሁሉም ባለ ድርሻ አካላት የጋራ ቅንጅታዊ ስራና መንግስትና መንግስታዊ ያልሆኑ ድርጅቶች ኃላፊነታቸውን መወጣት እንዳለባቸው ጠቁመዋል። የሆስፒታሉ የውስጥ አሰራር የጤና መገልገያን ጨምሮ አጠቃላይ ጽዳት ለተገልጋዩ ማህበረሰብ ምቹ እንዲሆን የሁሉም ማህበረሰብ ድጋፍን የሚጠይቅ በመሆኑ ሁሉም የራሱን አሻራ ማኖር አለበት ብለዋል። አስተያየት ሰጪዎቹ የጤና ባለሙያዎችና አጠቃላይ አስተዳደር ሰራተኞች ሥነ ምግባር እንዲሁም መስተንግዶ ከጊዜ ወደ ጊዜ እየተሻሻለ መምጣቱን የተናገሩት የሆስፒታሉ ተገልጋዮች ይህም ተጠናክሮ መቀጠል ይኖርበታል ብለዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል 34258 ህጻናት የትምህርት ቤት ምገባ አገልግሎት ተጠቃሚ መሆናቸውን የክልሉ ትምህርት ቢሮ አስታወቀ። ክልሉ በማህበረሰቡ እገዛ የትምህርት ቤቶች ምገባ ዘንድሮ መጀመሩን የቢሮ ምክትል ኃላፊና የመማር ማስተማርና ምዘና ዘርፍ ኃላፊ ዶክተር ደስታ ገነሜ ገልጸዋል። በዚህም በቅድመ አንደኛ ደረጃ ትምህርት ቤቶች እንዲሁም በአንደኛና ና በሁለተኛ ደረጃ ትምህርት ቤቶች ልዩ ድጋፍ ለሚፈልጉ ተማሪዎች የምገባ አገልግሎት እየተሰጠ መሆኑን ተናግረዋል። በ278 ትምህርት ቤቶች 34258 ተማሪዎች የትምህርት ቤት ምገባ ተጠቃሚ መሆናቸውን ገልጸው፣ መርሃ ግብሩ ከማህበረሰቡ በአይነትና በጥሬ ገንዘብ ሀብት በማሰባሰብ የሚፈጸም ነው ብለዋል። በቀጣይም በልዩ ሁኔታ ማህበረሰቡን፣ ባለሀብቱን እንዲሁም መንግስትና መንግስታዊ ያልሆኑ ተቋማትን በማሳተፍ የምግብ መርሃ ግብሩ ተጠናክሮ እንዲቀጥል እየተሰራ መሆኑን ፋና ብሮድካስቲንግ ኮርፖሬት ዘግቧል። እየተከናወነ ያለውንም የምግብ ከባዕድ ጋር በመቀላቀል የሚፈጸሙ ወንጀልን ለመከላከል የተጠናከረ ቁጥጥር እያደረገ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። ከምግብ ምርት ጋር የተገናኙ ወንጀሎችን ለመከላከል የተጠናከረ ቁጥጥር እየተደረገ መሆኑን በባለስልጣኑ የምግብ ኢንስፔክሽንና የህግ ማስፈጸም ስራ አስፈጻሚ ሙላቱ ተስፋዬ ተናግረዋል። ባለስልጣኑ ዘመናዊ የምግብ መመርመሪያ መሳሪያዎችን በመጠቀም ወደ ገበያ የሚቀርቡ ምርቶች ጥራታቸውን የጠበቁ መሆናቸውን እንደሚቆጣጠሩ ሩ ገልጸዋል። በዝግጅት ወቅትም በጥንቃቄ ጉድለት ከሚፈጸመው የምግብ ጥራት ችግር ባሻገር ሆን ብለው ያልተገባ ትርፍ ለማግኘት ባዕድ ነገሮችን ከምግብ ጋር የሚቀላቅሉ አካላት መኖራቸውን ነው ስራ አስፈጻሚው የገለጹት። ህገወጥ የምግብ ማምረቻ ቦታዎች ላይ እርምጃ ከመውሰድ ባለፈ ይህንን የሚያደርጉ አካላትን ለህግ በማቅረብ በወንጀል ተጠያቂ እንዲሆኑ መደረጉን አንስተዋል። በምግብና የመድኃኒት አስተዳደር አዋጅ 1112 ህዝባር 2011 የወንጀል ቅጣትን የሚመለከት አንቀጽ 66 በምግብ ላይ የሚሰሩ ወንጀሎችን እስከ 20 ዓመት ጽኑ እስራት እንደሚቀጣ ተደንግጓል ሲል የኢትዮጵያ ዜና አገልግሎት መረጃ አመላክታል። የ2018 ሀገር አቀፍ የበጎ ፍቃድ አገልግሎት ሰኔ አጋማሽን መጀመር የሚያስችል ዝግጅት እየተደረገ መሆኑን የሴቶችና ማኅበራዊ ጉዳይ ሚኒስቴር አስታወቀም። ዘገባው የኢትዮጵያ ዜና አገልግሎት ነው። ዝርዝሩን በዛብህ ታደሰ በሴቶችና ማኅበራዊ ጉዳይ ሚኒስቴር የወጣቶች የበጎ ፍቃድ አገልግሎት መሪ ሥራ አስፈጻሚ አብይ ኃይለ መለኮት እንደገለጹት በመላ ሀገሪቱ ባለፉት ዓመታት በርካታ ወጣቶችን በማሳተፍ የተለያዩ የበጎ ፍቃድ አገልግሎት ስራዎች በስፋት ተከናውነዋል። በአገር አቀፍ ደረጃ የ218 የክረምት በጎ ፍቃድ አገልግሎት ለመስጠት ከሚመለከታቸው አካላት ጋር የቅድመ ዝግጅት ስራዎች እየተከናወኑ መሆኑን አንስተዋል። የ218 የክረምት በጎ ፍቃድ አገልግሎት ሰኔ አጋማሽ በሀገር አቀፍ ደረጃ እንደሚጀምር ገልጸዋል። በዚህ የክረምት የበጎ ፍቃድ አገልግሎትም 14 ዘርፎች መለየታቸውን ጠቁመው በጎ ፍቃደኛ ወጣቶች በመመዝገብ ስልጠና የመስጠት ስራ መጀመሩን ጠቁመዋል። በአገር አቀፍ ደረጃ የሚከናወኑ የበጎ ፍቃድ አገልግሎት ስራዎች ለሀገር ልማት እና እድገት ትልቅ አስተዋጽኦ በማበረከት ላይ ይገኛሉ። ባለፉት የለውጥ አመታት ተቋማት የበጎ ፍቃድ ስራዎችን የስራቸው አካል አድርገው በመስራት ውጤታማ ስራዎች እየሰሩ መሆናቸውን ተናግረዋል። በአገር አቀፍ ደረጃ በበጎ ፍቃድ አገልግሎት በርካታ ዜጎች በተለ የተለያዩ የበጎ ፍቃድ ስራዎች ተጠቃሚ ሲሆኑ ባለፉት ዘጠኝ ወራት በተከናወነ የበጋ የበጎ ፍቃድ አገልግሎት ከ23 ነጥብ ሁለት ሚሊዮን በላይ ወጣቶች መሳተፋቸውን ተናግረዋል። በዚህም ከ57 ሚሊዮን በላይ ዜጎች ተጠቃሚ መሆናቸውን ጠቁመዋል። በጎ ፍቃድ ስራው የቤት እድሳት፣ የማዕድ ማጋራት፣ የአረንጓዴ አሻራ፣ የሀብት ማሰባሰብ ና ሌሎችም በርካታ ተግባራት ባለፉት የለውጥ ዓመታት መከናወናቸውን አስታውቀዋል። በታላቁ የኢትዮጵያ ህዳሴ ግድብ ላይ የታየውን ህዝባዊ ቁርጠኝነት በባህር በር ተጠቃሚነት ጥያቄ ላይ መድገም እንደሚገባ ምሁራን ተናገሩ። ምሁራኑ የባህር በር ተጠቃሚነትን ጊዜው የሚጠይቀው የህልውናና የብሔራዊ ጥቅም ጉዳይ መሆኑን ገልጸዋል። የፖለቲካ ተንታኙ ሴኔሳ ደምሴ ህዝቡ የኑሮ ሁኔታው ሳይበግረው የግድቡን ግንባታ ከጫፍ ማድረስ እንደቻለው ሁሉም የባህር በር ጥያቄውን መልስ እንዲያገኝ ድጋፍና ርብርብ ማድረግ እንዳለበት ተናግረዋል። የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያ ጥላውን ሊበን በበኩላቸው አንድነትን በማጠናከር በሰላማዊ መንገድ የባህር በር ጥያቄው የሚመለስበትን መንገድ ድ ማመቻቸት እንደሚገባ ጠቁመዋል። የባህር በር ተጠቃሚነት ጥያቄ ብቻውን ግብ ሊሆን እንደማይችል የገለጹት ምሁራኑ ዋና ግቡ የባህር በር ተጠቃሚነትን ለማረጋገጥ እንደሆነ አስረድተዋል ሲል ፋና ብሮድካስቲንግ ኮርፖሬት ዘግቧል። የመከላከያ ሰራዊቱን የ ማድ አቅም ወደ ላቀ ደረጃ ማሳደግ የሚያስችል የአቅም ማጎልበቻ ተግባር ተጠናክሮ እንዲቀጥል የደቡብ እዝ አስታወቀ። የደቡብ እዝ የሁለት መቶ ሁለተኛ ኮር በ2017 በጀት ዓመት የሁለተኛ ጊዜ ለጓድና የመቶ አመራሮች እንዲሁም አዲስ ለተመደቡ መሰረታዊ ወታደሮች ሲሰጥ የቆየውን ስልጠና ተጠናቋል። ስልጠናው የሰራዊቱን አቅም በማጎልበት ሁለንተናዊ ዝግጅነቱን በማረጋገጥ ግዳጁን በብቃት እንዲፈጽም የሚያግዙ ናቸው ተብሏል። በደቡብ እዝ የ202ኛው ኮር ዋና አዛዥ ኮሎኔል ደጀኔ ጸጋይ በዚህ ወቅት ኮሩ በተሰማራበት ቀጠና ግዳጁን በአግባቡ እየፈጸመ ይገኛል ብሏል። የሰራዊቱን አቅም በማሳደግ የማደግ አቅምን ወደ ላቀ ደረጃ በማሸጋገር የሚሰጡትን ግዴታዎች በብቃት እንዲወጣ ማድረግ ኮሩ በበጀት ዓመቱ ከነደፋቸው ቅዶች መካከል ተጠቃሾቹ ናቸው ብሏል። ሰራዊቱ በተሰማራበት አካባቢ ሁሉን ተልኮን በጀግንነት እንዲወጣ የሰራዊቱን አቅም የማጎልበት ስራዎች ተጠናክረው እንደሚቀጥሉም ጠቁሟል ሲል የኢትዮጵያ ዜና አገልግሎት መረጃ ያመላክታል። ህብረተሰቡ የሥነ ምህዳር አፈጣጠርን የሚያሳዩ አካባቢዎችን በመጠበቅ ለኢኮኖሚ ጠቀሜታው መዋል እንዳለበት ተመላክቷል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ዝርዝሩን ልጅ አለማሙ ህብረተሰቡ የስነ ምድር አፈጣጠርን የሚያሳዩ አካባቢዎችን በመንከባከብና በመጠበቅ ለኢኮኖሚ ጠቀሜታ ማዋል እንደሚገባ በአዲስ አበባና ቦትስዋና ዩኒቨርሲቲዎች የስነ ምድር መምህር ፕሮፌሰር አስፋወሰን አስራት ገለጹ። ኢትዮጵያ በአፍሪካ ውስጥ በዩኒስኮ ብዙ ሀብት ካስመዘገቡት ሀገራት አንዷ ስትሆን በርካታ የሚዳሰሱ የማይዳሰሱና ጥብቅ ባዮስፈር ሀብቶች በዩኒስኮ እውቅና ተሰጥቷቸው የተመዘገቡ ናቸው። መንግስት ከለውጡ ወዲህ ለቱሪዝም ዘርፍ በሰጠው ትኩረት ከኢኮኖሚ ምሰሶ መካከል አንዱ እንዲሆን ያደረገ ሲሆን አዲሱ ረቂቅ የቱሪዝም ፖሊሲ የጂኦ ቅርስ ቦታዎችን መጠበቅ፣ ጂኦ ፓርኮችን ማቋቋምና ለጂኦ ቱሪዝም አስፈላጊነት ትኩረት ሰጥቷል። በዚህም ኢትዮጵያ በጂኦ ቱሪዝም በርካታ ሀብቶች ያላት ሀገር ስትሆን የሶፍ መርዋሻ ገር አልታ፣ ኮንሶ፣ አፋር፣ ባሌ ተራሮች እና የሰሜን ተራሮች ብሔራዊ ፓርኮች ተጠቃሽ ናቸው። በአዲስ አበባና ቦስትዋና ዩኒቨርሲቲዎች የስነምዳር መምህር ፕሮፌሰር አስፋ ወሰን አስራት በኢትዮጵያና በአጠቃላይ ምስራቅ አፍሪካ ለስነ ምዳር አፈጣጠር ምርምር የሚሆኑ በርካታ ስፍራዎች ያሉ ባቸው መሆኑን ገልጸዋል። እነዚህ የላቀ ሁለንተናዊ ሴት ያላቸው ስፍራዎች በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኒስኮ በጂኦ ፓርክነት ተመዝግበው ጥበቃ እንደሚደረግላቸው ጠቁመዋል። እስካሁን 229 ጂኦ ፓርኮች ጥበቃ የተደረገላቸው መሆኑን ጠቁመው፣ በአፍሪካ የተመዘገቡት ሁለት ብቻ ሲሆኑ እነሱም ታንዛኒያና ሞሮኮ መሆናቸውን አንስተዋል። በተለይም በኢትዮጵያ የስምጥ ሸለቆ አፈጣጠርን በአጭር ቦታ የሚያሳዩ የተፈጥሮ አቀማመጦች መኖራቸው አንስተው ስፍራዎቹ የዓለም ቅርስ መሆን የሚችሉ መሆናቸውንም ተናግረዋል። ሕብረተሰቡ እነዚህን የስነ ምህዳር አፈጣጠርን የሚያሳዩ አካባቢዎችን በመንከባከብና በመጠበቅ ለኢኮኖሚ ጠቀሜታ ማዋል እንደሚገባውም መጠቆማቸውን የኢትዮጵያ ዜና አገልግሎት ዘግቧል። በኢትዮጵያ ተገልጠው የሚታዩ ተራራዎች መኖራቸውን ነው ያሉት። ፕሮፌሰሩ ኢትዮጵያ ለዚህ ዘርፍ እምቅ ጸጋ ያላት ሀገር መሆኗንም ጠቁመዋል። በጂኦ ፓርኮች እና ጂኦ ቱሪዝም ለዘላቂ ልማትና ፋይዳዎች ላይ ግንዛቤ ለመፍጠር ቀጠናዊ ወርክሾፕ በአዲስ አዲስ አበባ መካሄዱ ይታወሳል። አሁን ደግሞ ከውጭ ወደ ያዝናቸው ዜናዎች ነው የምናምራው። በሶሪያ የሚንቀሳቀሱ ሁሉም ወታደራዊ ኃይሎች በመከላከያ ሰራዊት ስር መዋሃዳቸውን የሀገሪቱ የመከላከያ ሚኒስተር ሙራፍ አቡ ቃስራ ገለጹ። ሂደቱ በሁሉም የሀገሪቱ ወታደራዊ ኃይሎች በአንድ ተቋማዊ ማቀፍ ስር ለመዋቀር የተደረገውን ስራ ውጤታማ መሆኑን ነው የተገለጸው። አቡ ቃስራ በኤክስ ገጻቸው ላይ ባሰፈሩት መልእክት ከተቃዋሚ ስራ አስፈላጊነቱ አንጻር የተቀሩት ወታደራዊ ቡድኖችም ይህ መግለጫ በወጣ በአስር ቀናት ውስጥ እንዲቀላቀሉን እናሳስባለን ብለዋል። ሚኒስተሩ አክለውም በዚህ ትእዛዝ ላይ የሚዘገዩ ወይም ውሳኔውን የማይቀ ቀበሉ ማንኛውም አይነት ወታደራዊ ቡድን ተገቢውን እርምጃ እንደሚወሰድበት አሳስበዋል። ትዕዛዙ የወጣው በጥር ወር መገባደጃ ላይ አሳድን ከስልጣን ያስወገዱት ኃይሎች ቁልፍ መሪ አህመድ አልሻራ መሪነት በተደረገው ስብሰባ የሶሪያ ወታደራዊ ኃይሎች በመከላከያ ሚኒስቴር ስር ለማድረግ ከተስማሙ በኋላ መሆኑን ነው አናዶል የዘገበው። በእስራኤልና ሐማስ መካከል እየተካሄደ ባለው ድርድር ሐማስ ዘጠኝ ተጨማሪ ታጋቾችን ለመልቀቅ ሀሳብ አቅርቧል። ድርድሩ መደረግ የጀመረው የእስራኤል ጦር በጋዛ ሰርጥ ላይ አዲስ ጥቃት ከከፈተ ከሳታት በኋላ ነው። ሐማስ ዘጠኝ ታጋቾችን ለመልቀቅ የተስማማ ሲሆን በምላሹ የስልሳ ቀናት ቶክስ አቁምና እስራኤል የፊልስጤም እስረኞችን እንድትለቅ መጠየቋን አንድ የፊልስጤም ባለስልጣን ለቢቢሲ ተናግሯል። ባለስልጣኑ ተከትለውም ስምምነቱ ከተደረገ በቀን 400 የእርዳታ መኪናዎች ወደ ጋዛ እንዲገቡና ህሙማን ከጋዛ እንዲለቁ ያስችላል ብለዋል። እስራኤል በበኩሏ ቀሪዎቹ ታጋቾች በህይወት ስለመኖራቸው ማረጋገጫና ዝርዝር መረጃ ጠይቃለች። አዲሱ የተኩስ አቁም ድርድር በኳታርና በአሜሪካ ሸምጌዎች በዶሃ ካለፈው ቅዳሜ ጀምሮ እየተካሄደ ይገኛል። ዘገባው የቢቢሲ ነው። አድማጮቻችን ለሰዓቱ ያዝናቸው ዜናዎች የተከታተላችሁትን ይመስሉ ነበረ። ዜናዎቹን እየመራው ትዕግስት በዛብህ ከእናንተ ጋር ቆይታ አደረኩኝ። ቀሪ የሬዲዮ ጣቢያ ዝግጅቶቻችን